አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ክብራትና ክብራኔ ቻናላ ቤተሰቦች እንደምን ሰንብታችኋል? ቢላል ሀበሻ ነኝ። ዓለም አቀፍ ክስተቶችን በዋናነት ሙስሊሙን ዓለም የተመለከቱ ወቅታዊና ፖለቲካዊ መረጃዎችን በስፋት ወደ እናንተ የማደርስበት ቻናል ነው። የዚህ ቻናል አዲስ የሆነች ሰብስክራይብ እንድታርጉ ጋበዝኩኝ። የዶል ምልክቱን በመጫን በየጊዜ የሚለቃቸውን አዳዲስ መረጃዎችን በቅርበት መከታተል ትችላላችሁ። በቀጥታ ወደ ያስኮላችሁ መረጃ ሳልፍ ከፊቱ ትልቅ ተስፋን ያዘለው የኢትዮ ቱርክ ግንኙነት። ኢትዮጵያና ቱርክ ረጅም ዘመናት ያስቆጠረ ግንኙነት ያላቸው ታሪካዊ ሀገራት ናቸው። ሁለቱ ሀገራት ያላቸው ግንኙነት በእርግጥ ግማሽ ሚሊኒየም የሚዘል ነው። የቱርክና ኢትዮጵያ ዲፕሎማሲያዊ ግንኙነት በ19ኛው ክፍለ ዘመን በሱልጣን አብዱልሐሚድ እና በአጼ ሚኒሊክ ዘመነ መንግሥት እንደሚጀመር የቱርክ ውጭ ጉዳይ ሚኒስቴር ይፋ ያደረገው መረጃ ያሳያል። ቱርክ በ2012 የመጀመሪያውን ቆንስላ በሐረር የከፈተች ሲሆን እንደ ኤሮፓያን አቆጣጠር በ1926 ከሰሃራ በታች ባሉ የአፍሪካ ሀገራት የመጀመሪያ የሆነውን ኤምባሲዋን በአዲስ አበባ ልትከፍት ትችላለች። ይህም ኢትዮጵያ በቱርክ ያላትን ቦታ በግልጽ ያሳየ ነው። ከሰሞኑ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በአንካራ የሚገኘውን አዲሱን የኢትዮጵያ ኤምባሲ ለማስመረቅና ሌሎች ስምምነቶችን ለመፈጸም በቱርክ በተገኙበት ወቅት የሁለቱን ሀገራት ሁለንተናዊ ግንኙነት በተመለከተ በከፍተኛ ደረጃ እያደገ እንደሚገኝ ገልጸዋል። ቱርክ በምስራቅ አፍሪካ ወታደራዊ ይዘቷን በከፍተኛ ሁኔታ እያሰፋች ትገኛለች። ትልቅ የጦር ሰፈሯ በሶማሊያ የሚገኝ ሲሆን ከኢትዮጵያ ጋር ያላት ወታደራዊ ግንኙነት በከፍተኛ ሁኔታ እያደገ እንደሚገኝም ይነገራል። በተለይም ቱርክ በጦር መሳሪያ ቴክኖሎጂ ከፍተኛ እመርታን እያስመዘገበች መሆኗና ይህንን ወታደራዊ አቆሟንና የተራቀቁ የጦር መሳሪያ ግኝቶቿን ከሌሎች ሀገራት ጋር ያላትን ትስስር እየተጠቀመችበት መሆኑ የኢትዮጵያን ቀልብ መሳቡ አልቀርም። የቱርክ የጦር ቴክኖሎጂዎች እጅግ የዘመኑ ከመሆናቸውም ሌላ በአነስተኛ ዋጋ የሚገኙና ምንም አይነት ቅድመ ሁኔታን ቱርክ የማታስቀምጥ መሆኑ ለኢትዮጵያ ትልቅ ዕድልን የሚያጎናጽፋት ነው። ቱርክ ከአፍሪካ ግዙፉ ኢንቨስትመንቷ የሚገኘው በኢትዮጵያ ነው። በአፍሪካ ውስጥ ካላት የ6 ቢሊዮን ዶላር ኢንቨስትመንት 25 ቢሊዮን ዶላር በኢትዮጵያ ይገኛል። ከዚህ ውጭ ከ2ት ዓመት በፊት የ860 ሚሊዮን ዶላር የኢንቨስትመንት ውል ከኢትዮጵያ ጋር ተስማምታለች። አሁን የአቶ ደመቀ መኮንን ጉብኝትን ተከትሎም ቱርክ በኢትዮጵያ ያላትን ኢንቨስትመንት ለማሳደግ ተስማምታለች። በሁለቱ ሀገራት መካከል የሚደረገውን የንግድ ልውውጥም ከአንድ ቢሊዮን ዶላር በላይ ለማድረስ ተስማምተዋል። ቱርክ በኢትዮጵያ ከቻይና በመቀጠል ሁለተኛዋ ባለግዙፍ የኢንቨስትመንት ባለቤት ነች። ኤርዶጋን በኢትዮጵያ ላይ አይኑን ተክሏል። ከአፍሪካ በሕዝብ ብዛት ሁለተኛ ደረጃን የምትይዘው ኢትዮጵያ ለቱርክ ትልቅ የገበያ አጋር ናት። ከዚህ በላይ ኢትዮጵያ የአፍሪካ የኃይል ቋት ናት። እናም ቱርክ ኢትዮጵያን እንደ አፍሪካ መግቢያ በር ነው የምትመለከታት። ቱርክ በትምህርትና በሌሎች ግብረሰናይ ተግባሮች በኢትዮጵያ የምታደርገው አስተዋጽኦ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ነው። በታላቁ የኢትዮጵያ ሕዳሴ ግድብ ውዝግብ ቱርክ አጋርነቷን ለኢትዮጵያ ያሳየች ሀገር ናት። አሜሪካ በትራምፕ ዘመን ከግብፅ ጎን ተሰልፋ ኢትዮጵያን በምታስፈራራበት ወቅት ቱርክ ግን ከኢትዮጵያ ጎን ነበር የተሰለፈችው። ለዚህም ነው ኢትዮጵያ ቱርክን በማመስገን እንደ ሌሎች ኃይሎች ሳይሆን ቱርክ የእኛን ጉዳይ በአግባቡ ትረዳለች፣ ትገነዘባለች በማለት የገለጸችው። ኢትዮጵያ በህወሓት ላይ ህግ የማስከበር ዘመቻ በከፈተች ጊዜም ከየትኛውም የዓለም ሀያላን ቀድማ ድጋፏን የገለጸችው ቱርክ ናት። የቱርክ ውጭ ጉዳይ ሚኒስትር መውሉት ቻውሾክሎ የኢትዮጵያን ህግ የማስከበር ዘመቻ ቱርክ በሚገባ ትረዳለች በማለት ነበር የገለጹት። ቱርክና ኢትዮጵያ ከሶማሊያ ጋር በመሆን በወታደራዊ ዘርፍ በከፍተኛ ጥምረት እየሰሩም ነው። ቱርክ በፊልሙ ኢንዱስትሪም ኢትዮጵያን ተቆጣጥራለች ማለት ይቻላል። ዲሪሊሽ ኤርቱሩልን፣ ኩሩሉሽ ኡስማን እና ቡዩክ ሰልጁቅን የመሳሰሉ ፊልሞች አብዛኛውን የኢትዮጵያ ሙስሊም ቀልብ መቆጣጠር የቻሉ ሲሆን፣ በቃና ቴሌቪዥን በኩል የሚተላለፉት ዓለማዊ ፊልሞቿ ደግሞ በኢትዮጵያ ያላንኳኮት ቤት የለም። እናም ቱርክ በሶፍት ፓወር በኢትዮጵያ የተጽዕኖ አድማሷን ከየትኛውም ሀገር በላይ አስፈታለች። ፋይናንሻል ታይምስ በዚህ ጉዳይ በሠራው ዘገባ ከአሜሪካ ፊልሞች ይልቅ የቱርክ ፊልሞች የኢትዮጵያውያንን ትኩረት ይስባሉ ይላል። በተለይ አሁን ያለው የዓለም የፖለቲካ አስተላለፍ ቱርክና ኢትዮጵያን በብዙ መልኩ ባንድ የሚያጣምር ነው። በተመሳሳይ በኢትዮጵያና በሱዳን መካከል ተባብሶ የቀጠለውን የድንበር ግጭት ልታደራድር መሆኗን የቱርኩ አናዶሉ ኤጀንሲ ይዞት የወጣው ዘገባ ያመለክታል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ላናዶሉ በሰጡት ቃለ መጠይቅ ኢትዮጵያ የቱርክን አደራዳሪነት በደስታ ትቀበላለች ብለዋል። ሱዳን ወደ ኢትዮጵያ ድንበር ብዙ ኪሎ ሜትሮችን ዘልቃ የገባች ሲሆን ኢትዮጵያ ለግጭቱ ዲፕሎማሲያዊ መፍትሄን በመሻት ከወታደራዊ አጸፋ ተቆጥባ ቆይታለች። ይሁን እንጂ ሰሞኑን የኢትዮጵያ ጦር ወታደራዊ አጸፋ እየመለሰ መሆኑን ተከትሎ ሱዳን ግዛቴ በኢትዮጵያ ተወረረብኝ እያለች ትገኛለች። እናም ይህን በቀጠናው ትልቅ የደህንነት ስጋት የደቀነውን የሁለቱ ሀገራት ግጭት ቱርክ ለማደራደር ዝግጅቷን ጨርሳለች። ጉብራን አድማጮች ለአሁን ያስኩላቸሁ መረጃ ይህን ይመስል ነበር። ላይክ ሼር ማድረግ እንዳትረሱ። ያላችሁበት የዓለም ዳርቻ ሰላም እንድትሆኑልኝ ተመኘው።